ለ15 አመት ያክል ግፊትና ስኳር አለብኝ አለች። ለ15 አመት ማለት ለ15 አመት ግፊትና ስኳር አለብኝ። እዚህ የዛሬ ሶስት ሳምንት እዚህ ሲመጣ ነቢይ አየኝና ተነሺ አለኝ። ግፊትና ስኳር ከዚህ ሰዓት ጀምሮ አንቺ ላይ የለም አለኝ። ከዛ ሰዓት ጀምሮ ሆስፒታል እጄ ታከምኩኝ ሲመረመር ግፊትና ስኳር የለም ተባለ። የለም ያ15 አመቱ የለም ተባለ። ሃሌሉያ አሜን። እግዚአብሔር ስሙ ይባረክ። ጌታ አዋቂ ነው። እግዚአብሔር ትልቅ ነው። እኔ ሲመጣ ማለት ነው አዲስ ነኝ እንደመጣ እዛ ተቀመጥኩት ከዛ ወንድሜ ነይናቴ አለ ትፋውሳሌሲል አዎ አልኩት። ከዛ ውጭ ያለኝና እዚ ተቀመጥ ቆምኩት እና

ጌታ ክብር አምጣ፣ ይሄ እኮ ከእግዚአብሔር ውጭ አይቻልም። ከዛ ወዲህ ተኛውት ሌላ ጊዜ እንቅልፍም የለኝም። በዚህ በኩል በጣም እያመመኝ ወይም ደግሞ ጭንቀት፣ ሁሌ ጭንቀት ነው። ለቅሶ ቤት ሲሄድ ያዞረኛል፣ ያሞኛል። አሁን ደናነኝ። እግዚአብሔርን አመሰግኑልኝ። አሜን ይላችሁ ግፊትና ስኳር ቀላል ነገር አይደለም። ክሮኒክ ነው፣ የማይድን በሽታ ነው። ታውቃላችሁ፣ የስኳር መድኃኒት ወይም የግፊት መድኃኒት የሚወስድ ሰው እስከ እድሜ ልኩ ነው የሚወስደው። ብዙ ሰዎች እንዴት ክሮኒክ የሆነ ነገር ይድናል ይሉናል። አያለሁኝ፣ አንዳንዴ ቪዲዮ ሲለቀቅ ከስር ይጽፋሉ ሰዎች፣ እንዳትሞኙ ግፊትና ስኳር አይድንም፣ እነዚህ ነቢያቶች ውሸታም ናቸው፣ አይድንም እያሉ ይጽፋሉ። ኮመንት ያደርጋሉ። አሁን ትንቢት ብቻ አይደለም ምስክርነት። አሜን! ክሮኒክ የሆነ ፈውስ የሌለው መድኃኒት የሌለው ሁሉ ይድናል። አሜን! መድኃኒት ለሌለውም ነገር ኢየሱስ መድኃኒት ነው። አሜን! እስኪ አንድ ጊዜ ቆመን ለጌታ ክብር